ሰዎችን ከመጉዳት በመታቀብ ምግብን መቀነስ ስሜትን ይገድላል። እንቅልፍን መቀነስ ፍላጎትን ያጠራል። ንግግርን መቀነስ ከአደጋ ይጠብቃል። ሰውን አለማስቸግር ካሰቡበት ያደርሳል። አንድ የአላህ ባሪያ ሲጎዱት መቻል ሲያስቸግሩት መታገስ ያቅተዋል። እንዲህም ብለዋል፣ የሰው ልጅ ጠላቶች ሶስት ናቸው ዱንያ ሼይጣኑና ነፍሱ። ከዱንያ በመታቀብ ሸይጣንን በመቃረን ነፍስን ስሜትን በመተው ራስህን ጠብቅ። አንድ ጠቢብ ሲናገሩ ነፍሱ ያሸነፈችው ስሜቷን በመውደድ ለሷ ምርኮኛ ይሆናል። በፍላጎቷ እስር ቤት ውስጥ ተጨቆኖ ይኖራል። ሰንሰለቷ በእጇ ውስጥ ሆኖ ወደ አሰኛት ተወስደዋለች ቀልቡ መልካም ነገር እንዳይጠቀም ታደርገዋለች ብለዋል። ጃዕፈር ኢብኑ ሑመይድ ከድሎት የሚደረሰው ድሎትን በመተው ብቻ እንደሆነ ዑለሞችና አዋቂዎች ሁሉ ተስማምተውበታል ብለዋል። አቡ ያሕያ አልወራቅ የሰውነቱን ክፍሎቹን ስለ ስሜቶቹ ባሪያ ያደረገ ሰው በቀልቡ ውስጥ የጸጸትን ዛፍ ተከለ ብለዋል። ከአንድ ዳቦ በላይ መመገብ ስሜትን ማንገስ ነው ያሉት ደግሞ ውሃይብ ኢብኑ አልዊርድ ሲሆኑ፣ ስሜትን የወደደ ለውርደት ራሱን ያዘጋጅም ብለዋል። በኃጢአት ምክንያት ንጉሶችን ባሪያ፣ ለአላህ በመታዘዛቸው የተነሳ ደግሞ ባሮችን ንጉሥ ላደረገው አላህ ጥራት ይገባው። አላህ ስለ ነቢዩ ዩስፍ ዓለይሂ ሰላም ሲናገር አላህን የሚፈራና የሚታገስ

ማሊክ ኢብኑ ዲናር ሰባት ጊዜ ገበያን ይዞር ነበር። አንድ ያማረው ነገር ያየ እንደሆነ ለነፍሱ ታቀሽ፣ በአላህ እመላለሁ ከዚህ ነገር የምከለክልሽ ለክብርሽ ብዬ ነው ይላት ነበር። ወሊነፍሲከ ዓለይከ ሐቁን ይላሉ ነቢያችን፣ ዓለህ ሰላት ወሰላም። ነፍስህ ባንተ ላይ ሐቅ አላት ማለት ነው። እስቲ ትንሽ እንበት ነው። አዎን የሰውን ልጅ ነፍስ የተፈጠረችበት ባህሪ አላት። የራሷ መሻትና ዝንባሌ አላት። ስለዚህ ከተፈጥሯዊና በጎ ዝንባሌዋ አንጻር መብቷን እናክብርላት። ሙሉ በሙሉ ካልታወረች በስተቀር የየትኛውም ሰው ልጅ ነፍስ መልካምና መጥፎን ትለያለች፣ ደግና ክፉን ታውቃለች። ለዚህም ነው በጎ ነገር ስትሰራ ትረካለች መጥፎ የሰራች እንደሆነ ትኩማተራለች፣ ትሸማቀቃለች፣ ታፍራለች። ስለሆነም ነፍሳችንን አለአግባብ ልንበድላት፣ ልናሰራት፣ ልናፍናት፣ ልንጫናትና ልንጨቁናት አይገባም። መልካም እስከሆነ ድረስ ነጻነቷን ልንሰጣት፣ ፍላጎቷን ልናሟላላት ያስፈልጋል። በነጻነትና በመዝናናት ስምም ድንበር ልናልፍ አይገባም። ከጉዳት ልንጠብቃት፣ ከጥፋትና ክፋት ልናረቃት፣ መንፈሳዊም ሆነ አካላዊ ውስቁልና እንዳይደርስባት ልንጠነቀቅላት ግድ ይላል። ነፍሳችን መልካም ትሆን ዘንድ ልንገራት፣ ሚዛናዊነትን እንድትላበስ ልናሰለጥናት ይጠበቅብናል። ካጠፋች አይተን እንዳላየን መሆን የለብንም። ልትሸፋፍናት አይገባም! ልናጋልጣት፣ ልንመክራት፣ ነውሯንና እንከኗን ልናሳያት ያስፈልጋል። አንዳንድ ጊዜ ቆም ብለን ነፍሳችን ከነገሮች አንጻር የት እንዳለች መለስ ብለን መፈለግ ግድ ይለናል። ወደ ኋላ ቀርታ ከሆነ መጎተት፣ አለአግባብ ቀድማ ከሆነም መመለስ፣ እረስታ ከሆነ ማስታወስ፣ ተበላሽታ ከሆነ ማደስ ይኖርብናል። ያደፈ ገላችንን በእጃችን እንደምናጥበው ሁሉ የጨቀየች ነፍሳችንን በእጃችን ማጽዳት ይኖርብናል። ከወደቀች እኛው ቀድመን እንድረስላት። ካጠፋች እኛው ገስጸን እናረማት። ከተሰበረች እኛው ደግፈን እናቁማት። እናም ዋ ነፍሴ፣ ዋ ነፍሴ የምንልበት ቀን ከመምጣቱ በፊት ዛሬ ለነፍሳችን

ረሃብን አብዝተው አስተናግደዋል። ግባቸው የአላህን ውዴታ ማግኘት ነበርና ታገሱ፣ ፈተናውን በአግባቡ ተወጡ። ግን ከነችግራቸው የደስታን ሕይወት ገፍተዋል። የእኛ ነገርማ ስልማችን ዓላማዊ ሆኗል። ሕልማችን የዱንያው ሸቀጥ ብቻ ሆኖ አኼራን ዘንግተናል። ወጋችን ባንክ ነው። ሚዛናችን ሀብትና ዘር ነው። አላህ ያዘነለት ሲቅር ጠፍተናል፣ እየጠፋንም ነው። ለነፍሳችን እንዘን፣ ወደ አላህ መንገድ እንመለስ። አላህ ይመልሰን። ሙሉ በሙሉ ለዚህች ዱንያ ራሱን የሰጠ ሰው በመጨረሻም ይህች ዓለም የሚቀበርበትን ቁራጭ መሬት ብቻ ነው የምትሰጠው።

ለመልካም ባሮቹ ያዘጋጃት እሱ ነው። ለታዛዦቹና ውዴታውን ለማግኘት ዘወትር ደፋ ቀና ለሚሉ ሰዎች ይደገሳት። እሷም በቀላሉ የምትገኝ የዋዛ ዕቃ አይደለችም። የአላህ ዕቃ ውድ ናት ይላሉ ነቢያችን ዐለይሂ ሰላቱ ወሰላም። ጀነት የሰው ልጅ የዕድሜ ልክ የልፋቱ ውጤት ናት በዚህ እጅ ዓለም ላይ በህይወት እስካሉ ድረስ በጊዜያዊ ጥቅም ሳይታለሉ ለሕይወት ፈተናዎች እጅ ሳይሰጡ በመሰናከሎቿ ሳይበገሩ ለብልጭልጭ ነገሮቿ ሳይደለሉ የሚደርሱባት አገር ናት። ዕቃዋ እጅግ ውድ በመሆኗ ዛሬ ከአማ ላይ የዱንያ መስህቦች፣ ከአስቸጋሪዋ ነፍስያ ከሰው ልጅ ዋና ጠላት ከሆነው ሸይጣን ከዓመፀኛው ስሜት እና ከሌሎችም ጋር ኃይለኛ ግብግብ ግብ ገጥሞ ማሸነፍን እንደ ጥሎሽ ትጠይቃለች። ጣዕረሞት፣ የመቃብር ውስጥ ፈተና፣ የአርዱል ማሕሸር ጭንቀት፣ ምርመራና የሥራ ሚዛን ከሰይፍ የሰላውና ከጸጉር የቀጠነው የጀሃንም ላይ ድልድይና የመሳሰሉት ደግሞ ገና ያላለፍናቸው ወደሷ ለመድረስ ከፊታችን ያሉ መሰናክሎች ናቸው። የዕቃዋን ውድነትና አስፈላጊነት ለማን እንደ እንደቀረበችም ያወቀ ሰው ግን እነኚህ ሁሉ መሰናክሎች ለሱ ምንም ማለት አይደሉም። ዛሬ የዕለት ተዕለት ህይወቱን አላህ ኑር እንዳለው የኖረ ሰው ነገ በአስከፊውና በታላቁ የድንጋጤ ቀን የሚጋረጡበትን አደጋዎች ሁሉ በቀላሉ ያልፋል። እቃዋ ዋጋ ያላት እጅግ ውድ በቀላሉም የማይደረስባት መሆኑን በርካቶች ቢያውቁ፣ ዛሬም ብዙዎች አልደከሙላትም፣ ለፍለጋዋም አልሮጡላትም። የሰነቁት መልካም ነገር ቢኖር ተስፋ ብቻ ነው።

ጀነት ያለ ስራ በምኞት ብቻ እንደው አልቻልኩም፣ እኛ ደካሞች ነን፣ አላህ ረህመቱ ሰፊ ነው፣ አቦ አታስጨንቁና ዱዓ አድርጉልኝ እያሉ ለለውጥ ሳይዘጋጁ ራስን እያታለሉና ስሜትን እየተከተሉ የሚያገኟት አገር አይደለች። በሌላ በኩል ደግሞ እየሰሩም ቢሆን የአላህን ረህመት ሳያስቡ።

ምን ነዋ እንቅልፍ ያዘን? ጀነትን ለማግኘትና ራሳችንን ከተሻለ ቦታ ለማድረስ ምን ያህል ለፍተናል? ለዚህ ዲንስ ምን አስተዋጽኦ አበርክተናል? ኢስላምና ሙስሊሙንስ በምን ደግፈናል? የጀነት መንገዱ እንዲሁ ቁጭ ብለው በወረቀት ላይ በሚነድፉት ታክቲክ ይደረስበት ይሆን? አይደለም። ነገሩ ወዲህ ነው። ቁጭ ብለው እንደሚያስቡት ሳይሆን ሀገሩ ሩቅ ነው። ጀነትን የለፋላት ሰው ነው የሚያገኛት። ሳይደክምና ሳይሰላች የተጓዘ ነው የሚደርስባት። ዱንያ ያላለቀሰችበት አኺራ የምትስቅለት አይሆንም። ዛሬን እንቅልፍ ካላጡ ነገ ረዥም እንቅልፍ አይታሰብ።

አላ እነ ነስረላህ ቀሪብ በእውነቱ የእነዚያ ከበፊታችሁ ያለፉት ምእመናን መከራ ቢጤ ሳይመጣባችሁ ገነትን ልትገቡ ታስባላችሁን? መልእክተኛውና እነዚያ ከእርሱ ጋር ያመኑት የአላህ እርዳታ መቼ ነው እስከሚሉ ድረስ መከራና ጉዳት ካቻቸው ተርበደበዱ።

ለማግኘት ሌሎችም እንዲያገኟት በመመኘት በብዙ መልኩ ለፍቷል። እቃዋ በቀላሉ የማትገኝ ስለመሆኗ ከቃል አልፈው በተግባር ጭምር አስመስክሯል። ለዚሁ የጀነት መንገድ ነው ነቢዩላህ ኑህ እንደ እብድ ከ900 ዓመታት በላይ ወደ ህዝባቸው የጮሁት። ሰዎች ጀነትን እንዲወርሱ በማሰብ ተቆጥተው ነው። ነብዩ ዩንስ ዐለይሂ ሰላም በዓሳ ሆድ ውስጥ ውለው ያደሩት ከጀነት እንዴት እንደሚደረስ ለማሳየት ብለው ነው። ነብዩ አዩብ በበሽታ ለዓመታት የበሰበሱት! የጀነትን አቋም ስላንጸባረቁና በመንገድዋ በመንገዷ ስለ ጸኑ ነው። ነቢዩ ኢብራሂም ዐለይሂ ሰላም ወደ እሳት የተወረወሩት! ወደ ጀነት የሚያደርስ እውነተኛው ጎዳና ይህ ነው።

የቀደምት ነቢያቶችን ድርጊት በማየት ምን ዓይነት ጠንካሮችና ትዕግሥተኞች ናቸው ብለው አድንቀው ብቻ አላልፉም ከእነርሱ ድርጊት ብዙ ተማሩ። የእቃዋን ልክና ዋጋውንም በጥልቀት ተረዱ። ለዚህም ሳያመነቱ ሕይወት ንብረቶቻቸውን ሰጡ። አላህ ሱብሓነሁ ወተዓላ ገዛቸው፣ እነሱ ሸጡ።

ይህ ሃይማኖት መንገድ ሁሉ አልጋ ባልጋ ሆኖ አይደለም ከዚህ የደረሰው። በጉዞ ላይ እጅግ ብዙ ውጣ ውረዶችን መሰናክሎችንና አስቸጋሪ ጋሬጣዎችን አልፏል። የነዚያ ውድና ድንቅ የሆኑ ምርጥ የአላህ ባሮች ክቡር ደም ፈሱበታል። ሰዎቹ ስንፍናና መዘናጋት የተጠናወታቸው አልነበሩም። የተነገራቸውን የአላህ ቃል በዓይናቸው እንዳዩት አድርገው አመኑ። የጀነት ስሟ ሲጠራ ሊያገኟት ፈጥኑ። እሷን ባሰቡ ጊዜ በእሷ መንገድ የሚያገኛቸውን ስቃይ መከራና ህመም ሁሉ ረሱ። ሐበሻዊው ቢላል በብርቱ ቅጣት ላይ አሐዱን አሐድ አለ አዛውንቱ ያሲር

መናፍቃን ሰይፍ ተሰየፉ። ዕቃዋ ጀነት ለሽያጭና ለውድድር ያቀረባትም የሚወዱት ፈጣሪያቸው አላህ ስብሓንሁ ወተዓላ መሆኑን የተረዱት ቀደምቱ ሰሓቦች ለግዢዋ ለምንም ነገር ከሚሽቀዳደሙት በላይ ተሽቀዳደሙ። በእሷም ምክንያት ምድራዊውን ሕይወት ችላ አሉ። የሚወዷትንና ትብታቸው የተቀበረባትን ቀዩ ጥለው ተሰደዱ። ምድር ላይም እቤት ሀብት፣ ንብረት ሳይኖራቸው እንደ እንግዳ ኖሩ። ለዚህ ዲን ክብርና የበላይነት ለአላህ ስብሐነሁ ወተዓላ ቃል ከፍ ማለት ሲሉ ችግር የተባለን ሁሉ አዩሁ የመከራ ዓይነቶችንም ቀመሱ። ክብር የነበራቸው ለአላህ ሲሉ ተዋረዱ። ባለጸጋ ወዳጅ ዘመድ እየተከበረ ቤተሰብ የነበራቸው ሁሉ ለአላህ ሲሉ ተቆራረጡ። በደረጃቸው ከፍ ያሉት ከደረጃቸው ወርደው ሰሩ። ሀብት ንብረት የነበራቸው ሳይሳሱ በአላህ መንገድ አውጥተው በተኑ። ከረሃብ የተነሳ በሆዳቸው ሁለት ሶስት ድንጋዮችን አሰሩ። እንዲያም ሆኖ በቃ ደከመን የታችንን ተገዝተናል ለዲኑም የሚፈለግብንን ሁሉ አድርገናል ብለው አላረፈ። ቀኑን በፀሐይ ሀሩር ጾሙ፣ ሌቱን በዒባዳ እግራቸው እስኪ ሰነጣጥቅ ቆሙ። ከአላህ ፍራቻም የተነሳ አይኖቻቸው በእምባራሱ ገና በወጣትነት ለጋ ዕድሜያቸው ከአላህ ፍራቻ የተነሳ ሸበቱ። ሰዎቹ የዋዛ ስላልነበሩና ለጀነትም የሚገባትን ዋጋ አላቀረብንም ብለው ስለፈሩ ለፀሐይ ንዳድ ሳይበገሩ፣ የባህር ማዕበልንም ሳይፈሩ እስልምናን ብርሃን ለዓለም ለማዳረስ በዓለም ማዕዘናት ተበተኑ። የዲን ዕውቀት ፍለጋም ባከኑ። ኢስላም በተጠቃበት ቦታ ላይ ሁሉ እኛ አለንለት ብለው ሮጠው ደረሱ። ሰዎቹ ሰዎች ናቸውና መች እንደኛ ተደላድለው ቁጭ አሉ። እየሄዱ ተወለዱ፣ እየሄዱ ኖሩ፣ እየሄዱ ሞቱ። በባህር በደሴት በየብስ ላይም ተቀበሩ። በጥቂቱ ስለነሱ ይህን ካልን እስቲ ደግሞ ወደ ራሳችን እንመለስ።